ሰላም በዚህ ቪዲዮ ፕሬ የተባለውን አሪፍ ፊልም አቀርብላችኋለሁ። ፊልሙን እንደምትወዱ ስለማልጠራጠር ላይክ እያደረጋችሁ እንዲጀምሩ ጠይቃችኋለሁ። ወደ ፊልማችን እንገባለን። ፊልሙ በ18ኛው ክፍለ ዘመን መጀመሪያ ላይ ያለውን ጊዜ እያሳየን ይጀምራል። ይህ ጊዜ የአውሮፓ ሰፋሪዎች አብዛኛውን የአገሪቱን ክፍል በቅኝ ግዛት መያዝ የጀመሩበት ወቅት ነው። ሀብቱን ዘርፈዋል፣ የአካባቢውን ተወላጆችም ገድለዋል። ከተሞችንም ለመገንባት ሲሉ ደኖችንም አውድመዋል። እናም ታሪኩ አንድ አደን ላይ ያለች የኮማንቺ ጎሳ አባል ወጣት ሴት የሆነችውን ናሩን ያስተዋውቀናል። ሳሪ የተባለ በደንብ የሰለጠነ ውሻ ያላት ሲሆን ለእሷን በጣም ታማኝ ይመስላል። አንድ ቀን ጠዋት በጫካ ውስጥ ናሩ መጥረቢያዋን በመወርወር እየተለማመደች ሳለች አንድ አጋዘን ትመለከትና ልታድነው ተወስናለች። ነገር ግን አንድ ድምፅ አጋዘኑንም ያስፈራዋል። ናሩና ውሻዋ ሳሪ ተስፋ ሳይቆርጡ አጋዘኑን በሙሉ ኃይላቸውም ያሳድዱታል። ነገር ግን ሊይዙት አልቻሉም። በዚህ ሂደት ውስጥም የውሻዋ ጭራ ለድብ በተዘጋጀ ወጥመድ ውስጥም በመያዙ ከፍተኛ ሕመም ይሰማዋል። እንደ ዕድል ሆኖ ናሩ በፍጥነት ደርሳ ታድናዋለች። ውሻዋን ከወጥመዱ ካስለቀቀች በኋላ ጭራውን የተፈጥሮ መድኃኒት ስትቀባውም እንመለከታለን። ከዚያ በኋላ ሁለቱ ወደ ቤታቸው ለመመለስ ይዘጋጃሉ። ነገር ግን በዚያን ጊዜ ከሰማይ ላይ የሚመጣ ከፍተኛ ድምፅም ይሰማሉ። ናሩ ወዲያውኑ ድምፁ ለመመርመር ትሄድና በአቅራቢያው በሚገኝ ገደል ስትደርስም በደመናዎች ውስጥ የሚበር ትልቅ የባዕድ አውሮፕላን ትመለከታለች። በሚቀጥለው ትዕይንትም ናሩ በጣም ጥሩ አዳኝ የሆነውን ወንድሟን ታቤን ስታገኘው እናያለን። ወንድሟ በጠቅላላው ጎሳ ውስጥ እጅግ በጣም ጨካኝ የሆነ ተዋጊ ተደርጎ ይቆጠላል። ለትልቅ አደን በሚሄዱበት ጊዜ ሁሉ ታቤ ነበር የሚመራቸው። ናሩ ቀደም ሲል በሰማይ ላይ አንድ ትልቅ ወፍ እንዳየች ትነግረዋለች። እናም ወደፊት በሚደረገው አደላይም እሱን ለመቀላቀል ዝግጁ መሆኗን ብታሳውቀውም ታቢ ገና ዝግጁ እንዳልሆንሽ በማመን ይከለክላታል። ከዚያ በኋላም ናሩ ወደ እናቷ ተመልሳ የተወሰነ መድኃኒት በማዘጋጀት ስትረዳት እናያታለን። መጥረቢያዋን እየሳለች ሳለችም እናቷ ለምን ማደን እንደምትፈልግ ስትጠይቃት ናሩ ከሌሎች ጋር እኩል ችሎታ እንዳላት፣ ምክንያቱም ከአካላዊ ጥንካሬ ይልቅ ብልሃቷን እንደምትጠቀም በመናገርም ትመልሳለች። ሆኖም እናቷ እንኳን ማደን እንደማችል በማሰብ በናሩ ላይ አትተማመንባትም። ይህም የሚያሳየው የኮማንቺ ሕዝቦች ሴቶቻቸው እንደ ወንዶቻቸው ማደን እንደሚችሉ እንደማያስቡ ነው። ከጥቂት ጊዜ በኋላ ታቤላ አንድ ጊዜ የሚሆን ያደነውን ወፍ ይዞም ይመጣል። ነገር ግን ናሩ ደስተኛ አይደለችም። በሌላ በኩል ደግሞ ከአውሮፕላኑ ውስጥ አደገኛ የሚመስል ፕሬዴተር ይወጣል። እንደ የሌዘር መሳሪያና የመሰወር ችሎታ ያሉ እጅግ የላቁ መሳሪያዎችም አሉት። ፕሬዴተሩም ወደ ጫካው በመግባት አንድ ትልቅ እባብን በቀላሉ ሲገድል እናያለን። በሌላ ቦታ ናሩ ለመድኃኒት የሚሆን ቅጠላቅጠል እየሰበሰበች ሳለች ወንዶቹ አንበሳ ለመግደል ወደ ጫካው ሲሄዱ ትመለከትና አንበሳው ፑሄ የተባለ አንድ ሰው እንደያዘ ስትረዳ እነሱን ለመቀላቀልም ትወስናለች። እንደተጠበቀው ወንዶቹ እንድትመጣ አይፈቅዱላትም። ነገር ግን ታቢ የቆሰሉትን ለማከም እንደምትችል ሲመሰክር ይስማማሉ። ብዙም ሳይቆይ ፍለገውም ይጀምራል። ናሩን ብልህ አእምሮዋን በመጠቀም ሁሉንም እየመራቻቸው ነው። ለሰዓታት ከፈለጉትም በኋላ በመጨረሻም በከባዱ ሁኔታ ላይ ያለውን ፑሂን ያገኙታል። ናሩም ወዲያውኑ መድኃኒትና ቅጠላቅጠሎችንም በመስጠት ሕይወቱን ታድነዋለች። ከተሳካው የማዳን ተልእኮ በኋላ ሁሉም ለመሄድ እየተዘጋጁ ነበር። ነገር ግን ታቢያንን አረመኔ አንበሳ አድኖ ለመግደል አጥብቆ እየፈለገ ነበር። ስለዚህ ሌሎች ወንዶች ፑሂን ወደ ካምፓቸው እንዲሸከሙም ያዛቸዋል። እሱ ራሱም አንበሳውን ለመከተል ይሄዳል። ሆኖም ናሩ ትንሽ ተጠራጣሪ ነበረች፣ ምክንያቱም አንበሶች በተለምዶ ያደኑትን ነገር ወዲያውኑ ጨርሰው ነው የሚሄዱት፣ እንዲሰቃዩም አይታውትም። ስለዚህ እሷም እንድትቀላቀለው ትጠይቀዋለች፣ ነገር ግን ታቢያ ሀሳቧን አይቀበልም። በመመለስ ላይ ያለችም ናሩ የሞተውንና ቆዳው የተላጠውን እባብ እንዲሁም የአዳኙ እግር አሻራ ታገኛለች። ሌሎቹ ወንዶች የእግሩ አሻራ ትልቅ ድብ እንደሆነ ያምናሉ፣ ነገር ግን ናሩ ይህን ያህል ትልቅ ድብ አይታ ስለማታውቅ እየተደነቀች ነው ስለዚህ ወደ ታቤ ተመልሳ ስለ ጉዳዩ ለማስጠንቀቅ ስትወስን ፓካ የተባለ የካምፓቸው አባል ይቀላቀላታል። ብዙም ሳይቆይ ታቤን አግኝታ ሁሉንም ነገር ስትነግረው እሱም ትልቅ ድብ እንደሆነም ያምናል። ከዚያ በኋላ ሶስቱም አንበሳውን ለማደን ይሄዳሉ። ናሩ ማጥመጃ በማስቀመጥና አንበሳውን ውጤታማ በሆነ መንገድ ለማጥቃትም በዛፍ ላይ እንዲሆኑ እቅድ ታወጣለች። ከጥቂት ጊዜ በኋላ እሷና ፓካ አንድ ዛፍ ላይ የሚወጣሉ፣ ታቤ ደግሞ ማጥመጃውን አስቀምጦ ከቁጥቋጦ ጀርባም ይደበቃል። እቅዱ የሰራ ይመስላል እና አንበሳው ወደ ቦታውም ይመጣል። ነገር ግን አንበሳው ወደ ወጥመዱ ከመሄድ ይልቅ ሁለቱን ሰዎችም ያጠቃቸዋል። መጀመሪያ አንበሳው ፓካን ይገለዋል። ከዚያም ቀስ በቀስም ወደ ናሩ መንቀሳቀስ ይጀምራል። ናሩ ጦር ይዛ ራሷን መከላከል እንደምችል እርግጠኛ ነች። ነገር ግን በዚያ ጊዜ ፕሬዲተሩን ትመለከተዋለች። ይህም ለአፍታ ትኩረቷን ያሳጣትና አንበሳውም እሷ ላይ እንዲዘልና መሬት ላይ እንዲጥላት በቂ ጊዜ ይሰጠዋል። ከጥቂት ሰዓታት በኋላ ናሩ ስትነቃ በገዛ መንደሯ ካምፕ ውስጥ ራሷን ታገኘውና ወንድሟ ከአንበሳው አድኗት ወደ ቤት እንዳመጣትም ታውቃለች። ይህ በእንዲህ እንዳለ ታቢያ የአንበሳውን ጭንቅላት ይዞም ይመለሳል። ሁሉም መንደርተኞችም በእሱ ይኮራሉ። ስለዚህ ሽማግሌዎቹ የጦር አዛዥነት ቦታም ይሰጡታል። ሆኖም ናሩ በጫካ ውስጥ ሌላ ነገር እንዳለ አሁንም እርግጠኛ ናት። እናም ተመልሳ መሄድ ትፈልጋለች። ለታቢ ስለ ጉዳዩ ብትነግረውም እሱ ለማደን ገና ዝግጁ እንዳልሆነች በመናገር በድጋሚ ችላ ይላታል። ማንም ስለማያምናትም ናሩ ጉዳዩን በራሷ ለመጨረስ ትወስንና በማግስቱ ማለዳ ከውሻዋ ጋር ወደ ጫካው ለመመርመር እየሄደች እናያታለን። እዚያም ከእንጨት ልጣጅ ገመድ ትሰራለች። ከመጥረቢያዋ ጋርም ታስረውና መጥረቢያውን ወርውራ በፍጥነት መመለስ እንድትችልም ያስችላታል። በዚህም አንድ ጥንቸል አድና በጫካው ውስጥ አብስላ ከሳሪ ጋር ሲበሉ እናያቸዋለን። ይበንዲ እንዳለ ፕሬዲተሩ አንድን ትንሽ እንስሳ ሊያጠቀ ያለውን ተኩላም ይመለከታል። ተኩላው ምርኮን እንደያዘ ማዳኙ ያጠቃውና ይገድለዋል። በሌላ በኩል ናሩ ስለ ፕሬዲተሩ ፍንጭ ፍለጋ መንቀሳቀሷን ቀጥላለች። ከጥቂት ጊዜ በኋላ ቆዳቸው የተገፈፈ በርካታ የሞቱ ጎሾች ወዳሉበት ቦታ ስትደርስም እናያለን። ናሩ ይህን ማን ሊያደርግ እንደሚችል እያሰበችም ትደነቃለች። ምክንያቱም ጎሾች በባህላቸው የክብርና የልግስና ምልክቶች ተደርገው ይወሰዳሉ። ከአካሎቹ ጎንም አንድ ሲጋራ ታገኛለች። ነገር ግን ናሩ ምን እንደሆነ እንኳን አታውቅም። ምርመሯን ከጨረሰች በኋላ ጉዞዋን ትቀጥልና በመጨረሻ ጭቃ ውስጥ ገብታም እናያታለን። የባሰው ሁኔታ ደግሞ ጭቃው እያሰመጣትም ይሄዳል። ናሩ ቀስ በቀስ ወደ ውስጥ እየሰመጠች ነበር። እናም ጥቂት ከቆየሽ መታፈኑ አይቀርም። ነገር ግን እንደ እድል ሆኖ አሁንም መጥረቢያው ነበራት። እሱን በመጠቀምም ናሩ ራሷን ማስረፍ ትችልና ከዚያም ናሩ ራሷን ለማጽዳት ወደ አቅራቢያ ወንዝ ትሄዳለች። ይህ በእንዲህ እንዳለ ፕሬዴተሩ ያንኑ ሲጋራ ሲመለከትም እናያለን። በሚቀጥለው ትዕይንት ናሩ አንድ ድብ ምግብ እየበላ እየተመለከተች ነው። በተለምዶ በጣም ደፋር የሆኑት የመንደሩ ነዋሪዎች እንኳን ከዚያ ወደ ይሸሹ ነበር። ነገር ግን ናሩ የምታረጋግጠው ነገር አላት። እሱም መግደልና ጭንቅላቱን ዋንጫ አድርገው ወደ መንደሯ መውሰድ ትፈልጋለች። በሚያሳዝን ሁኔታ ግን ናሩ ሳትዘጋጅ ድቡ ይመለከታታል። እናም አሁን ሁኔታው ተቀይሯል። ናሩ ሕይወቷን ለማዳን ትሸሽና በመጨረሻም ከእንጨት ስር ትደበቃለች። ሆኖም ድቡ በሚያስደንቅ የማሸት ችሎተውም ይከተላታል። ሊበላት ሲልም ፕሬዴተሩ በድንገት ደርሶም ያጠቃዋል። ሁለቱ ተዋሪዎች ይጣላሉ፣ ነገር ግን ድቡ በሰከንዶች ውስጥም ይወገዳል። ይህን የተመለከተችው ናሩ ደንግጣ ወዲያውኑ ራሷን ለማዳን በወንዝ ውስጥም እየዋኘች እንመለከታታለን። ፕሬዲተሩም ቆሞ ያያት ነው። ነገር ግን ለእሱ ምንም ስጋት እንዳልሆነች በማመንም ምንም ምላሽ አይሰጥም። ከዚህ በኋላ ናሩ ዳርቻው ላይ ስትደርስ ከመንደሯ የመጡ አንዳንድ ሰዎችም ይቀርቧታል። እሷ ከጠፋች በኋላ ታቢ ሰዎቹን እንዲፈልጓት እንዳዘዘም ይነገራታል። ናሩ ያየችውን በፍርሃት እየገለጸችላቸው ነው። ነገር ግን ማንም አላመናትም። ይልቁንም ወደ ካምፑ እንድትመለስም ይጠይቋታል። ናሩ ለመመለስም እምቢ ማለት ስትጀምርም ይይዟትና ሚያስሯታል። ይበ እንዲህ እንዳለ ፕሬዲተሩ በአቅራቢያቸው ሲመለከታቸውም ይታያል። የላቀ ቴክኖሎጂውንም በመጠቀም መሳሪያቸው ላይ ምልክት እያደረገ ነበር። ብዙም ሳይቆይ ጎሳዎቹ የፕሬዲተሩን ጩኸትም ሰምተው በቁጥቋጦ ውስጥም እንቅስቃሴ ያሉ ፈርተው ቦታቸውን ይይዙና አንድ ሰው ወደ ቁጥቋጦ ቀስትም ይተኩሳል። ከዚያም ቀስ ብሎ ወደፊት በመሄድም ለመመርመር ይሞክራል። ነገር ግን ጥንቸል ብቻ እንደሆነ ይገነዘብና ይህም ሁሉንም ወንዶች እያሳቃቸው የናሩን ፍርሃትም ያፌዙበታል። ነገር ግን በዚያን ጊዜ ሶስት ሌዘር ጨረሮች በሰውየው አካል ላይ ያነጣጠሩ ሲሆን ወዲያውኑ የብረት ቀስቶችም ተከትለው በመምታት ይገሉታል። በዚህ ምክንያትም ሌሎቹ ወንዶች ቀስቶቻቸውን በዘፈቀደ አቅጣጫ መተኮስ ይጀምራሉ። አንደኛው ቀስት ፕሬዲተሩን በመምታትም እውነተኛ ማንነቱ እንዲጋለጥ ያደርጋል። ወንዶቹ ወዲያውኑ እሱም ማጥቃት ይጀምራሉ። ነገር ግን እሱ በጣም ኃይለኛ ስለሆነ አንድ በአንድ በቀላሉም ይገላቸዋል። ውጊያው እየተካሄደ ባለበት ወቅት ናሩ በሆነ መንገድ ራሷን ነፃ አውጥታ ከዚያ ስትሸሽም እናያታለን። በሚያሳዝን ሁኔታ ፕሬዲተሩ ሁሉንም ወንዶች ገድሎ እሷን ማሳደድን ይጀምራል። ናሩ በጫካ ውስጥ እሱን ለማምለጥ እየሞከረች ነበር፣ ነገር ግን በመጨረሻ የድብ ወጥመድ ውስጥም ትገባለች። ብዙም ሳይቆይ አዳኙ ሊጨርሳት የመጣ ይመስል ወደ እሷ ቀስ በቀስም ይቀርባል፣ ነገር ግን ስትታገልና ስትሰቃይ ሲያይም ይቆማል። ይህም ናሩ ፕሬዲተሩ ትጥቅ የሌላቸውን ሰዎች እንደማያጠቃ እንድትገነዘብ ያደርጋታል። በተመሳሳይ ጊዜ አንዳንድ ፈረንሳዊ አዳኞችም ሽጉጥ ይዘው በመምጣት ናሩን ዘርረውም ይዟታል። በሚቀጥለው ትዕይንት ንቃተ ኅሊናዋንም ስታገኝ በእንጨት ጎጆ ውስጥ እንደታሰረች ትመለከታለች። ከዚያም ሲጋራ የሚያጨሰው ትመለከትና ቀደም ሲል ጎሾቹን የገደለው እንደሆነ ትረዳለች። በዚያን ጊዜ አንድ ተርጓሚ ቀርቦ ስለ ፕሬዲተሩ ምን እንደምታውቅ የሚጠይቃታል ናሩ ምላሽ ሳትሰጥ ስትቀርም ሌላ ታጋችም ያሳዩታል። እሱ ማንም ሳይሆን የገዛው ወንድሟ ታቤ ነበር። ናሩ ወንድሟን እዛ በማየቷም ትደነግጣለች። ነገር ግን ምንም ማድረግ አትችልም። ብዙም ሳይቆይ ሁለቱም ለማይታየው ባዕድ አካል ወጥመድ እንዲሆኑ ወደ ጫካው ተወስዶ ይታሰራሉ። ታቤ ይደነግጣል። ነገር ግን ናሩ ፕሬዲተሩ መከላከያ የሌላቸውን ፍጥረታት እንደማያጠቃ ታረጋግጥለታለች። ያልተጠበቀው ነገርም ይከሰታል። ፕሬዲተሩ ከኋላቸው ቀስ ብሎ ወደ ወንዶቹ በመቅረብ አንድ በአንድም እነሱ መግደል ይጀምራል። ጨፋው እየተካሄደ ባለበት ወቅትም ወንድምና እህቶቹ ራሳቸውን ነፃ ለማውጣትም ይችላሉ። ታቤ ለራሱ ፈረስ ለመፈለግም ይሄዳል። ናሩ ደግሞ ውሻዋ ሳሪ ወደ ተያዘበት የፈረንሳይ አዳኞች ካምፕም ትሄዳለች። ስትደርስ አስደናቂ እንቅስቃሴዎቿንም በመጠቀም የቀሩትን አዳኞች ስትጨርሳቸውም እናያታለን። ነገር ግን ከውሻዋ ጋር ከመሄዷ በፊት ተርጓሚው ወደ እሷ ይመጣል። እግሩ ተቆርጦ ነበር። ስለዚህ መድኃኒት እንድትሰጠውም ይለምናታል። በምላሹም ጠመንጃ እንዴት መጠቀም እንደምትችል ለማስተማር ሐሳብ ያቀርብላታል። ናሩ ትስማማና የሰውነቱ ሙቀት የሚቀንስ መድኃኒት ትሰጠዋለች። ጠመንጃውን እንዴት እንደምትጠቀም እየተማረች ሳለ የፕሬዴተሩን አስፈሪ ጩኸት ይሰማሉ። ስለዚህ ናሩ ወዲያውኑ ከዛፍ ጀርባ ትደበቃለች። ተርጓሚው ደግሞ የሞተ መስሎ ይተኛል። በሚያስገርም ሁኔታ ፕሬዴተሩ በዝቅተኛ የሰውነት ሙቀቱ ምክንያት ተርጓሚውን ማግኘት አልቻለም። ይህም ናሩ በመጨረሻ ድክመት እንዳለው እንድትገነዘብ ያደርጋታል። ነገር ግን ፕሬዴተሩ ይህንን ድክመት በብልሃቱም ይሸፍናል። አስክሬኖቹን አንድ በአንድ መርገጥ ይጀምራል። አብዛኞቹ ምላሽ አይሰጡም። ነገር ግን ተርጓሚው ጋር ሲደርስም ይጮኋል። ሰውየው የሞተ መስሎ ብቻ እንደነበር የተረዳው ፕሬዴተርም እዛው በቅጽበትም እየገደለው እናያለን። ከዚያ በኋላ ሳሪን ተመልክቶ ሌዘሩን ያነጣጥራል። ነገር ግን ሊተኩስ ሲል ታቢ ይከሰትና የፕሬዴተሩን ጭንቅላትም ይመታዋል። የራስ ቁሩም ከላዩ ላይ ይወልቃል። በዚህ ምክንያትም በራስ ቁር ውስጥ ያለው ሌዘር ወደ ዛፉ እንጂ ወደ ሳሪም አይጠቁስም። ይህንን የተመለከተችው ናሩ የብረት ቀስቶ የጠላትን ቦታ ሳይሆን የሌዘሩን ነጠብን እንደሚከተልም ትረዳለች። ፕሬዲተሩ የራስ ቁሩን መልሶ ሲያገኝም ታቤ ጥቃቱን ይቀጥላል። በሚያስገርም ሁኔታ ታቤ ከእሱ ጋር ተፋልሞ አንዳንድ አስደናቂ ምቶችንም ያሳርፋል። ይህም ፕሬዲተሩን ያስቆጣውና በመጨረሻም ራሱን እንዲሰወር ያደርገዋል። ከጥቂት ሰከንዶች በኋላ ታቢ ሳይዘጋጅ ያገኘውና ከኋላ ወቅቶም ያለ ርኅራኄ ይገለዋል። ናሩ ይህን ሁሉ በአይኗ ፊት ሲፈጸምም ትመለከታለች። ነገር ግን ለማዘን ጊዜ ይላትም፣ ወዲያውኑ ከወሻዋ ጋር እየሸሸች ነው። በማግስቱ ጠዋት ከወንዙ ማዶ የተረፈ አንድ ፈረንሳዊ አዳኝ ታይና እየሰረረችውም እንመለከታታለን። እንዳይሸሽ እግሩን ትቆርጠውናም እንደ ማጥመጃም ትጠቀምበታለች። ከዚያም የሰውነቷን ሙቀት የሚቀንስና አዳኙ እንዳያት የሚያደርገውን መድኃኒትም ስትወስድ እናያታለን። ከጥቂት ጊዜ በኋላ ፕሬዲተሩ እንደታቀደው ይመጣና ወደ ሰውዬው ቀስ በቀስም ይጠጋል። ነገር ግን እንደተጠበቀው ናሩን ማግኘት አልቻለም። በድንገት ከኋላው ጭንቅላቱ ላይ ትተኩስና የራስ ቁሩንም ወስዳ ትሸሻለች። ከዚያ በኋላ የራስ ቁሩን ሌዘር በፕሬዴተሩ ላይ እንዲያነጣጠር እያደረገች ነው። ብዙም ሳይቆይ እሱም ይመጣል። ናሩም ትዘልበትና መታገል ትጀምራለች። የራሱን መሳሪያ በመጠቀምም እጁን ቆርጣ ስጥለውም እናያታለን። በመቀጠልም ከሳሪ ጋር በመሆን ፕሬዲተሩን በገመድ አስራ ወደ ረግረጋማው ቦታ ትጎትቷለች። እንደ እቅዱም የብረት ቀስቶቹ ወደ ናሮ ያነጣጥራል። ሌዘሩ በራሱ ላይ ያነጣጠረ መሆኑን ግን አላወቀም። ሲተኩስም የብረት ቀስቶቹ የራሱን ጭንቅላት ወቅተውን በመጨረሻ ይገሉታል። በመጨረሻው ትዕይንትም ናሮ የፕሬዲተሩን ጭንቅላት ይዛ ወደ መንደሯ ስትመለስ ሁሉም በእሷም ይኮራሉ። ከዚያም ሁልጊዜ ህልሟ የነበረውን አዲሱ የጦር አዛዥ ተብላ ስትታወጅ እያየንም ፊልሙ እዚህ ጋር ይጠናቀቃል። ይህንም ፊልም እንዴት አያችሁት? ሀሳብና አስተያየት ካላችሁ እንደተለመደው ኮመንት ላይ አሳውቁኝ። በቀጣዩ ቪዲዮ እስክንገናኝ መልካም ጊዜ